በቅርቡ በባህር ዳር ከተማ በሚገኘው በሰፈነ ሰላም አካባቢ አዲስ ቅርንጫፍ ለመክፈት በዝግጅት ላይ ስንሆን ይህንንም ቅርንጫፍ በከያኔው ስም ባንካችን እንደሚሰይምለት ለአርቲስት ጌትነት ነው። አቢሲኒያ ባንክ የአምስት ሚሊዮን አምስት ሚሊዮን የለም ይህ የአቶ ጌትነት እንየው ስዕል በባንካችን ሰአሊ በጌት በገዛ ዋጋ የተሳለ ነው። እዚህ ጋር እንደምትመለከቱት አቶ ጌትነት በህይወት ዘመኑ የሰራቸው ተውኔቶች በሙሉ የተገለጹበት ነው። አርባ ሶስት የስራ ዘመናትን በሰአቱ ላይ እናየዋለን። እንዲሁም እዚህ ጋር 1968 የተወለደበትን አመት እናያለን። እዚህ ጋ የሰራቸው ተውኔቶቹ በትን ፍለጋ ታይቱ እንዲሁም ሌሎቹ ብዙዎቹ የቴዎድሮስ ራይ እየተቀመጡበት ነው። የብሔራዊ ቲያትር ምስል አለበት። ገዛሃኝ የሳለው የተጠበበበት ነው። በድጋሚ እንኳን አደረሰ የኢትዮጵያ ብሔራዊ ቲያትር የካባ ማልበስ

እ እሱ ጋር እንዳለ እሱ ጋር እንዳለ ፕሮፌሰር ዩባዬ እንዳለ አንድ ነገር ልንገራችሁ ሁላችሁም እንድታቁ ብዙ የጠ ባለሙያዎች ሽልማት ይሸለማሉ ሲሸልሙም እያየን ነው አንዳንዶቹ ወዲያው ተግባራዊ ያደርጋሉ አንዳንዶም ይቆያሉ አንዳንዶቹ ደግሞ እንደው ዝም ብሎ ከናካት ወሬው ይቀራሉ የአበሻ ቢራ ግን ወሬ አይደለም። መኪናው ቆሟል። ቁልፉ ያውና ሰጠልኝ። ቁልፉን የመኪናው ቁልፍ የአበሻ ቢራ አቢሲኒያ ባንክ ጌትነት እንየው እጅግ በጣም ነው የምናመሰግነው። መኪናው ውጭ አለ፣ ሲዶቱ ታዩታላችሁ። ይህን መኪና አበሻ ቢራ ከታዋቂው የሞይንኮ ካምፓኒ ገዝቶ ነው ዛሬ ያበረከተልን። በጣም ነው የምናመሰግነው። እጅግ በጣም እጅግ በጣም እጅግ በጣም እዚህ የኔ ተማሪ አሁን ሚኒስትር ነብዩ ባያ አለ። እጅግ በጣም ከማከብራቸው ከማደንቃቸው ሲኒዮሮች መካከል ተፈር ያለሁ አለ እጅ ነሳለሁ። እንግዲህ ሚኒስትሩም አለ እኛ የጥበብ ተወካዮች አለ የኢትዮጵያን ሕዝብ ወክላል ደግሞ እናንተ አላችሁ። ለምን ጌትነትን አንድ ትንሽ ነገር አይሸልም? ዛሬ ሚኒስትሩ አሏ ተፈር እሱ ተፈራ ወርቁ ስልክ ያነሳልኝ አበባ እንዲያዘጋጅ ልነግረው ነበር። በዚህ ሰዓት ጌትነት እንየው እዚህ ጋር ተንበርክኮ የሚወስዳት ማዕረግ ነበረች የሎሬትነት። እኛ የኢትዮጵያ ህዝቦች፣ የጥበብ ተወካዮችና ህዝቦች ከሰጠነው ማን ሊወስድበት ይችላል? ስለዚህ ማን ነው? ጌትነት እንየው? ሎሬት ሎሬት ነው ጌትነት እንየው። ከዛሬ ጀምሮ ማንኛውም ጋዜጠኛ የፕሬስ የቴሌቪዥን፣ የሬዲዮ ማንኛውም ጋዜጠኛ ገጣሚ ብቻ ብሎ ስሙ እንዳይጠራ ሎሬት ጌትነት እንየው ነው። አመሰግናለሁ። እወዳችኋለሁ።